እንዴት አሉ እና ያው እርሶኔ ባለፈው እዛ አንዳንድ ስራዎችን እየሰሩ እዛ ቀኒ ስራ ባለፈው ሲሰሩ

ነሳው ከራይ ቤት ኮይሳ ተካፍ አልችልም፣ አቅም የለኝ ያልኮ ነው ጌታ። በዛ ሰዓት ወጣው ልጅ ደስ ይዮኔ ነው ወጣው ልጅ አለቅሼ በረንጎ ዘግቼ ወጣው ልጅ። በዛ ምንም ችግር የለም። እኔ ደግሞ አንዳንድ ባለፈው የዛ ቀን ስራ ሲሰሩ ያው አይተን ትንሽ ነገር ነበረ ሰጥቼ ሌላ ሰው ይረዳል ብዬ እርሰውን ደግሞ በእምነት አሜን እያሉ ያው ትንሽ ነገር ነበር፣ የዛ ነው የሰጠሁት። ዛሬ ደግሞ ይሄን ያዩ አንዳንድ ውጭ ሀገር የሚኖሩ ሰዎች እችን እናት እናም አገዝ አለብን እስኪ ቤቷንም ሄደ አሳይ ቤቷንም አይና ያለን ብሎ ዛሬ ላይ ስሉ ወደ እርስ የመጣሁት ልጅቷን ትምህርት መማር አለባት ትምህርት መግባት አለባት ብሎ እንደገና የመጣ ነው።

አሁን ዛሬ እቺን ይዘን መተናል። ጌታሆይማናአሜንአሜንአሜንአሜን አባ ቀዳም ብዬ ቀዳም ብዬ ያንተ ያወጣለሁ አንተ በቀደሙ እየሰጠው እንደዚህ የልጅ ልብስ ገዚቼ የኔ ልብስ የለን ነበረ ገዚቼ ከረይ ቤት ከፍዬ እዛ ልጆቹ ማዘሬ እንዳንተ ሹ ሹ ያሎቹ አንድ ሺ ብራ ወጥቼ ቡና ገዛው ከዛ ማለት ከዛ ማጥቼ ሌላ በመተባል ምናምን ያልኩን ከዛም፣ ሁለት ቀን ነው ሶስት ቀን ሰራሁ። ከዛን ጨምሮ ልጅ ውሰጥ ገብር ባርኩ እንደዛ አርገ አሁን እንትናሉ። እሷ ጭራሽ አላመነች ብላ አለቀሰች። አንቺ አላመነች ስል ይኸው ልጅ የሰጠው ብሩ ቆጠርና የገዛው ልብሶ ብዬ፣ ከዛ አመነች። በጣም ጎበዝ ነች። እንደ ሞኝ አይደለች፣ ጎበዝ ነች። መጀመሪያ ትምህርቷ እንትና ፊሳ፣ እርዳት ነበረች። የፊሳ የሰረች ትንሽ ከምሽቱ ሁለት ሰዓት ስላለቀቀ ይቅርብ እየ እኔ ካልክያለሁ አሁን ወጥ ቤት እርዳት ነበረች። እሷና እኔ አይቶ ያው

ቤቶትን መተን ስላየን፣ ጥዋት ላይ ፈልገን ፈልገን ቤቶትን አተን። እዛኔ ቤቶትን ስላላየን ፈልገን ነበር ያጣነው። ካሁን በኋላ ደግሞ ቤቶትንም ስላየን፣ ሌላ ሰዎችን በዚህ ሳሁን ይረዳሉ፣ ደግሞ እንረዳለን። እርሱ አንዳንድ ነገር አድርጎ ስራ ምናምን ይሰራሉ። ደብተር ምናምን ለልጅቷ ይዘን መተናል። እሱንም አሁን እንሰጣለን። ባጃጅ ውስጥ ነው ያለው። በቃ በርቱ። ሽ ነ ጌታ ጌታ ነው ሰጠው። እኔ አላቀ ከእሱ ወስጄ ጌታ ሰጥቼ ነው

ይሄ የቆየው ካፍዬ ለእንጀራ ብቻ ነው። መቸለው አቦ በቃ የጋገሩ ደረቅ እንጀራ ነው የሚሸጡ። ሌላ ሰዎችን ደግሞ ሌላ ጊዜ ሲረዱ መጥቼ አግዛለሁ። በርቱ። ናይናት ልጅቷ ውጭ ነው ያለች ሜሪ፣ በርቺ። እሺ። እና ያው አንዳንድ የተቸገሩ ሰዎችን ነው የምንረዳው። እና እና ደግሞ አቅም በቻለ እንረዳለን። ማዘሬን የመጣ እናግዛለን። ትምህርትሽን አንቺ ተማሪ። እሺ፣ ትምህርትሽን ተማሪ። አንቺ ገና ወጣት ነሽ። አቅም በቻለን ደግሞ እናግዛለን። እሺ፣ ማዘሪን ጥለሽ ሌላ ሀገር አትጂ። እና ደግሞ ሌላ ጊዜ እንደዚህ አንዳንድ ሰዎችን ውጭ ሀገርም ስለሚልክ እኔ ሌላ ጊዜ ትምህርቱን በደምብ ስትማሪ ፓስፖርት አስወጥቼ ከዛ በኋላ እንድትሄጂ ያደርጋል። በርቺ። እሺ ስራውን ስሪ። ይኸው ለአንቺ ለትምህርት ቤት የሚሆን ደብተር ይዘን መተናል። ትምህርቱን ተማሪ፣ ሺ በርቺ፣ ትምህርቱ እንዳታቋርጪ። ትምህርት ደግሞ ለትምህርት ቤት የሚያስፈልግ ነገር እናደርጋለን። ገና ያ ወጣት ነሽ፣ ልጅ ነሽ፣ ለአንዳንድ ነገር መተን እናግዛለን። በርቺ እሺ ከቀማዘሪ መጥተን እናያለን። ተባረክ። አይ ምንም ችግር የለም። እግዚአብሔር ባርካችሁ፣ እግዚአብሔር ባርካችሁ። ሰው ለይና ሀደራ እንደዚህ አንዳንድ ሰዎች ሀደራ ነው የሚልኩ እና ደግሞ ሀደራ አድራሽነን። ገንዘቡ ሁሉ ነገር የኛ አይደለም። ውጭ ሀገር ሆኖ አንዳንድ ሰዎች ለይና ጋር መልካም ስራ ላይ መልካም ስራ የሚሳተፉ ሰዎች ስላሉ ለዛ ነው። ማዘር በቃ፣ እርሱ አሁን በቃ ቤት ይሁኑ። አዎ እሺ፣ ቤት ይሁኑ፣ ወደ ቤት ይግቡ። ቅርብ ጊዜ ደግሞ ሌላ ገንዘብ ይዘን መጥተን እንሰጣለን። አይጠቀስ ብቻ ይደርሳ ይባርካችሁ፣ ያለ ነው በቃ ወደ ቤት እና ቻው፣ እሺ፣ እንመጣለን። እሺ፣ በርቺ። በቃ በደንብ ተማሪ ሺ ጎበዝ።